ግን ስልጣን በሽታ ነው። በጣም ኧረ ጉድ ነው! ኧረ ጉድ ነው! እኔ እኮ ያስቀኛል እኮ። ግብዝ የመጥፋት አደጋ አጋጥሞታል። ምክንያቱም እየፈረሰ ነው ተራርሶ ወላልቆ ወላልቆ ወላልቆ እያለቀ ጎንደር ከሞላ ጎደል ፈርሰዋል። ግን ያን ተራድሩ የባዶ ኪስ የአብይ አህመድ ምጻተኛ አብይ አህመድ ምግብ ቀለብ የቆረጠለት አውደልዳይ የሕዝብ ሸክም ስለነሱ ጊዜ ኑሮኝ አይደለም። አገር አጥፊ የመጨረሻ ሞላጫ አይኑን እያወዛወዘ ደግሞ አይኑ ያወናጭፋ ከግራ ወደቀኝ። ምን አይነት ምን አይነት ዝቅጠት ነው! የነዘመነ ፋኖ የሚመራው በዲያስፖራ ጀነራሎች ነው። ምሬ ዳጆ መተ ብትጠይቀው ነገር የለም እነ እስክንድር ጋር ግን የመሬት ላይ ያለ ውሳኔ ነው የእስክንድር ውሳኔ። እሱን የሚያስገርም ድንቅ ግርም ደግሞ አስ እያሰበ እያሰላሰለ አይምሮን እየጨለቀ የሚሆን አይመስል ባዶ ጭንቅላት የተጻፈ እያነበበ ማለት ነው። አሁን ገባኛ፣ እኔ ገባኛ ለምን የአብይ አህመድ አገልጋይ ውሻ ሆኖ እንደቀረ ማለት ነው የአብይ አህመድ ተራ አገልጋይ ሆኖ ከተመነ ዛሬ ቅድመ ሁኔታን ቢሉ የተመቱም ስለሆነ ሰተት ብለው ወደ ድርድር ሊመጡ ይችላል። ከይቅርታ ጋር አሉ ብዬ ለማለት እየከበደኝ ነው። መንግስት እያጠፋቸው ነው ያለው አደጋ ውስጥ ወድቀዋል። ጥርጣሬ ነው፣ ሀሜት ነው። ሀሜት ቁም ነገር አይሆንም። ሀሜት እንደ ፖለቲካ አይተነተንም። በቁም ነገር ሳብስታንቲቭ በሆነ ነገር ላይ እንነጋገር። ንጉሳዊ ስርዓት ዜጎችን እንደ ቁስ ያዘ ዜጎቹን እንደ ባሪያ ሲሸቅጥ የነበረ ስርዓት ዜጎቹን ቀኝ የገዛ ስርዓት። እነዚህ ሰዎች አሁን እንቡርንቡር ይላሉ፣ ሚዲያ ላይ እየወጡ እንቡርንቡር። ተራ የአብይ አህመድ ፕሮፓጋንዲስት ሆኑ። አያችሁ ሳቀ ደግሞ አለ። አያችሁ ቴና አታለ። አያችሁ ቴና ጨርባል። እንደዚህ አርጎን ህዝብን ያታለለው እንጂነር ስመኘውን ቤተመንግስት አጥፍቶ ቤተመንግስት እንደተገደለ እኔ አላውቅም ነበር እስከዛሬ። ቤተመንግስት ገሎ ቁጭ አድርገው ወደ መስቀል አደባባይ ሄዶ ጥሎት ሄድ። አሁን ነው ሰሞኑን የሰማሁት። ስለ አውሮፓ ጉዞ ካልሰማችሁ ትንሽ ሳማሪ እንስጣችሁ። እየታዘብን ነበርና መረጃም እያሰባሰብን ነበር። ሰውየው አብይ ማለት ነው። ሰውየው ወደ ጉዞ ወደ አውሮፓ ጉዞ ሲያደርግ አብዛኛው ቦታ ላይ ጀርመን የተረጋገጠ ወደ ጀርመን ፈልጎ ነበር፣ ለንደን እፈልጎ ነበር። ምንም ቡክ ሳያደርግ ጭምር ቀጠሮ ቡክ ሳያደርግ ጭምር ነው የሄደው። ቀጠሮ አብዛኛው ቦታ ላይ ዝም ብሎ ልክ ክልሎች አማራ ክልል ዛሬ ላፍ ብሎ መጣሁ አረጋ ከበደ ተቀበለኝ ብሎ እንደሚሄድ ወይም ሙስጠፋ ዑመር ጋር ዝም ብሎ ላፍ ብሎ እንደሚሄድ እንደዛ መስሎታል። ዓለም አቀፍ ጉዳይ የሚያስተናግደው ሀገራት በርካታ ተጽዕኖ ፈጣሪ ኢንክሉዲንግ የፈረንሳዩ እነ ማክሮን ጭምር ስንት ቢዚ የሆነ ስኬጁል ባላቸው እሳት ሄዶ ዘጭ ዘጭ እያለ ሄዶ አንቀበልም ነው ያለ። አሜሪካም አትቀበላቸው። ስለዚህ ያላቸው አማራጭ የኢኮኖሚ ሳንክሽን ይደረግ፣ የምናምን ይደረግ፣ የምናምን ይደረግ እነ እንትና እነ ማን ነው እነዚህ እነ ዘመነ ዋን ቱ ስሪ ፎር፣ ምናልባት ዘ ኢምፖሲብል አስቀምጠን ግንኛ የሰላም ሰዎች ነን የሚል ምናልባት ከተፈጸመላቸው ደግሞ ኢትስ ኦኬ ብሎ ሊቀጥሉ ድብቅ አጀንዳቸው ይጋለጣል። እኔ አሁን የነዚህን ድንቆሮች ጊዜ አውደልዳይ የህዝብ ሸክም በታክስ ፔሮች ጀርባ ላይ የተቀመጡ መዥገሮች፣ ለነዚህ አይ ዶንት ሀቭ ታይም ዚዝ አር ስቱፒድ ኢዲየት። የኢትዮጵያ ሸክሞች ናቸው። እነዚህ የኢትዮጵያ ህዝብ ጀርባ ላይ የተቀመጡ ሸክም። እነሱ ምን ነበር የሚሉ ነቀርሳ ምናምን የሚሉ ነበር። አይደለም ነቀርሳ የሚባል ነገር ካለ እነሱ ናቸው። ስለ እነሱ ጊዜ ኑሮኝ አይደለም፣ በቃ ራሱን ለማንገስ ቁጭ ብሎ የሚጠብቅ የስልጣን ጥበኛ በቀለኛ ስግር ገንዘብ ወዳጅ፣ ዱሩዬ ሐታ ላይ አጨበርባሪ፣ አንታች ስልጣን ወዳጅ፣ ክብር ወዳጅ፣ ጥቅም ወዳጅ፣ ሆድ ወዳጅ፣ መጠጥ ወዳጅ እኔ ጫካ ያሉት እነዘመነ ማነው አስረስ ማነው ምሬ ወዳጆ ማነው ጓድ መሳፍንት ያሉት ይሄን መግለጫ የሚያውቁት አይመስለኝም። የዲያስፖራ ጀነራሎች ነው የጻፉት። ዲያስፖራ የሚገኙ ጀነራሎች ናቸው። በ ይሄ እውነቱ ሰባት ሀገራት ቡክ አድርጎ አብዛኛው አጀንዳ ይዞት የነበረው ኤርትራ ልትወረኝ ነው ቀድሞ ማለት ነው ቀድሞ ኤርትራ ልትወርደኝ ነው የሚለው አጀንዳ ነው ይዞ ሄዶ አብዛኛው ቦታ ላይ ይሰማል። ከሰባት ሀገር የመጎብኘት እቅድም ይዞ ሄዶ አልተሳካለትም። ከሁለት ሀገር በላይ መጎብኘት አልቻለም። ለንደን እና የበርሊንም ትልቅ ተቃውሞ ተዘጋጅቶ ነበር። አጋጣሚም ወደዛ አካባቢ እንዳልሄደ ሰማን። ሌሎች ሶስት ሀገራትም እንደተሰረዘበት ሰምተናል። በዚህ አጋጣሚ ደግሞ የሰማ ነው ብርሃኑ ጁላ ሰውየ ወደ ውጭ ሲሄድ አጠገቡ ፈንቅለ መንግስት ሲፈጽሙብኛ ብሎ የሚጠረጥራቸው ሰዎች ካለ ወዲያው ነው ወደ ሌላ የሚልካቸው ሳይመልተነ ስለሱ ወደ ሌላ ሄዳል። እገሌ ውጣ ብሎ ያስወጣቸዋል። ባለፈው ሰው ውጣ ብሎ ወደ ታንዛኒያ ላከው። ወደ ዩጋንዳ ይልኳል ብርሃኑ ጁላን ማለት ነው። እና ብርሃኑ ጁላን እና ይልማ ወደ ራሻ ላካቸው በሰሞኑ ማለት ነው። እሱ ወደዛ ሲሄድ የነ ዘመነ ፋኖ የሚመራው በዲያስፖራ ጀነራሎች ነው። የዲያስፖራ ጀነራሎቹ ደግሞ ከነ ኢሳያስም ምናምን ጋር የተሳሰሩ ናቸው። አሁን ማን ነው ምሬ ወዳጆ መጥተህ ብትጠይቀው አይ ዶንት ቲንክ ምንም የሚያውቀው ነገር የለም በዚህ በተጻፈው ነገር ላይ ምሬ ወዳጅው ምናልባት ጠበቃ ስረስ ትንሽ ያው ማንበብም ማገናዘብም ስለሚችል ግን ያን ተራድሩ የባዶ ኪስ የአብይ አህመድ ምጻተኛ አብይ አህመድ ምግብ ቀለብ የቆረጠለት ምንም የሚያመጣው ነገር የለውም እውነት ለመናገር ግን ስልጣን በሽታ ነው በጣም ኧረ ጉድ ነው! ኧረ ጉድ ነው! እኔ እኮ ያስቀኛል እኮ ግብዝ፣ በአይኑ ላይ ያለውን ግንድ ሳታጸዳ ይላል። አይኑ ላይ ትልቅ ግንድ ተቀፈው የሰዎችን ጉድፍ እያጸዳ ያለው ተመልከቱ። እንግዲህ እኔ ኢቨን ኢቨን እኮ ነው የምልህ። ማነው ይሄ እንትና? የሚያውቀው አይመስለኝም። ማነው ፋኖ ፋን ነው ማነው? ዘመነ ካስ አይመስለኝም። መሬት ላይ የተቀመጠው አካል አይደለም ሪስፖንድ ያደረገው። የእነ እስክንድር ግን ድርጅት ብቻ ሳይሆን አየ እስክንድር በድምፅም ወጣ ጊዜ ወስዶ በድምፅም ወጣ። ተመስገን ጥሩነህ ምክትል ጠቅላይ ሚኒስትሩ ወደ ብራዚል ብራዚል ነው የላካቸው፣ እና ለመውራላቸው ጭምር ሆ እነ ሬድዋን ሁሴንና ጌታቸው ረዳ ሁለት ሜ ወደ ጁባ ነው የላካቸው። እነሱም በአቅሚቲ ወጣ እንዲሉ ነው ያደረጋቸው። እና በቆይታው የአውሮፓ ቆይታው ልክ ልማት እንደ ጎበኘ ፋብሪካ ሲጎበኝ እንደሰነበተ ለልማት ለፋብሪካ ጉብኝት እዛ ሄዶ እንደመጣ ሚዲያው በሙሉ እዚህ እዚያም ሄደ ቢዚ ሰባት ቀን ሙሉ ቁጭ ብሎ አገር ጥሎ ነው የሄደው። ሰባት ቀን ሙሉ አንዥዋል ነው ለአንድ አገር መሪ ለዛውም ቁጭ ብሎ እየዋለ ማለት ነው ፋብሪካ ለመጎብኘት እዛም እዛም እያለ ቀጠሮ የማክሮን ቀጠሮ እስኪደርስለት ሐሙስን አካለው ሐሙስ እስኪደርስ የት ይሄድ? የአሜሪካ መንግስት በዚህ መጠን የሚያሯሩጣቸው ከሆነ ለኢትዮጵያ ሕዝብ ያላቸውን ንቀት ነው የሚያሳየው። ነገር በዚህ መጠን በአንድ በግማሽ ስቴትመንት ሲሯሯጡ ከውጭ ካላቸው አምላኪነት የሚመነጭ አድርጌ ነው። የኢትዮጵያን ህዝብ ከመናቅ ነው የሚመነጨው። ቶሎ ለአሜሪካ ሪስፖንድ እናደርግ የሚል ስሜት ማለት ነው። እንደው ፈጣሪ የሆነ ነገር ያድርገው እንጂ በሽታ ነው የተሾመው። አትንኩኝ ይላል። ከነካችሁት የማይቆፍረው ጉድጓድ የለም፣ ሀገር ያፈርሳል። አዎ፣ ከፈረሰ በኋላ ግን የሚጠገን ነገር የለም። ከፈረሰ ፈረሰ ነው። ሶማሊያ ማለት ነው አሁን ይሄ ሰውዬ ትክክል የተናገረው ስልጣን ስትቀመጥበት እሳት ነው፣ ያቃጥላል አለ። አገር ያፈርሳሉ። ያው ስልጣን የፈለገ ዝግጅት የሌለው እውቀት የሌለው ስልጣን ላይ መጣ፣ አገር አፈረሰ። ተመልከቱ እና ትንሽ እንትን ይላል ማለት ይሄን ያህል ነው እንዴ ለአሜሪካ እንትን ለማለት የሚሯሯጡት? ብለ እንድታስብ እነ ዘመነ ቡድን ትላንትና ድርድር የት አባቱ ሲሉ የከረሙ ሰዎች ናቸው። ለማን ነው ተንበርካኪነታቸው የሚለውን ነገርም እንታረቀጠሩ እንደምን ብላችሁ ኤምባሲ አዘጋጅልን፣ የሆነ ቦታ የሚጎበኝ አዘጋጅልን እያ ቢዚ አደርጋቸዋል። ኢንክሉዲንግ የቫቲካኑን አዲሱን ፖፕ ሄዶ ጎብኝተቸዋል። ፖፕ የሚናገሩ ስለ ሰላም ነው። ሰላም መፍጠር አለብህ ያሉት የሰማ ነው እሱ ሰላም ምንመኛለን ለኢትዮጵያ ያሉት ሰውየው፣ ደግሞ ልክ አስመራ የቡና ቁርስ እንዳቀረበ ቡና ግብዣ ቡና ግብዣ ነው፣ ማር ነው ይዞላቸው የሄደው ወደ ቫቲካን ማለት ነው። እና ግን ቡክድ አልነበረም የተረጋገጠ ነው። ቡክድ አይደለም። አውሮፓ ሄዶ ሲጨንቀው ቶሎ አጣልፉልኝ ና ሌስ ቢዚ የሆነ ሰው የሆነ ነገር ራሴን ምን እያደረገ እንዳልባል የትም ሄድም ጊዜ ላሳልፍ፣ ምክንያቱም ወሳኝ ሰዎች እንኳን ሳላገኝ እንዳልሄድ። አስረስ ዳምጤ ፋኑ አስረስ አለ፣ ግን በኋላ ይቅርታ ጠየቀ። ያባርሩታል፣ ምክንያቱም አለቆቹ ያሉት ዲያስፖራ ነው። ጀነራሎቹ ያሉት ዲያስፖራ ነው። ስለዚህ እነዚህ ሰዎች ትናንትና የምን ድርድር የታባቱ ድርድር፣ ድርድር የሚያነሳ የስርዓቱ ተላላኪ ነው፣ ባንዳ ነው። ስልጣኑ ሲወሰድበት የማቆፍረ ጉድጓድ የለም አለ። እሱ ለሚያስገርም ድንቅ ግርም ደግሞ አስቡት። እያሰበ አይምሮ እየተበቃ እያሰላሰለ አይምሮን እየጨነቀ የሚያወራ አይመስል አንድ ባዶ ጭንቅላ ነንግ ዝን ሄት የተጻፈ እያነበበ ማለት ነው። ውጋ አንፈልግም በሰላም ልማት ማምጣት ነው የምንፈልግ ብለን እየተናገርን ይለናል። አቤት አቤት አቤት አቤት። ደሴን ፕሮፓጋንዳ አይምሯች ደግሞ ሀሳብ አይፈጥሮም ይለናል። ሰካረ ጌታቸው ረዳ የተበላ ዕቁብ፣ ጌታቸው ረዳ ሀሳብ አይፈጥሮም። ሀሳብማ መፍጠር ቢችል ኖሮ ብልጽግና የዛሬ አራት ዓመት ያደረገውን አይደግመውም ነበረ። እንዴት ከሴጣን ጋር ሰው ይደራደራል? ዘመነ እኮ አንዴ ያለው ነው ሲሉ ከነበሩበት ወርደው ፈኒ የሆኑ ነግሞ አለው እንዳልኩ የዲያስፖራ ጀኔራሎች ስለጻፉት በጣም አስቂኝ የሆኑ ነገሮች እንዳንዴ አይዶ ነው ይመጥናል። የምንነጋገረው ነገር ስለሚከብደኝ ነው። ጠቅላላ ሰውየው ዘጭ ብሎ ሄዶ እኔ አልቀበልም ጊዜ የለኝም ሚሉ መሪዎች ያሉበት ዓለም ነው። ሰውዬው የሄደው ኢትዮጵያ በምን ደረጃ ላይ እንደተዋረደች ኢትዮጵያ የዲፕሎማሲ ደረጃ በምን ደረጃ ላይ እንዳሽቆለቆለ ማሳያ ነው። በዚህ አጋጣሚ አብይ ህልመኛ ነው፣ ዛሬም ህልሙ ውስጥ ነው ያለው። ሀገር የትና የት ደርሷል? የኢትዮጵያ ጥያቄ የትና የት ደርሷል? ቪዥን የሌላቸው ለሆዳቸው የሚያድሩ ለነገቱ ልድማ አስቡ እያለ ይሳደባል ይሳደባል። የዶክተሮች ጥያቄ ጠግ ድረስ ደርሶ ከዛም ቀጥሎ የመምህራን ጥያቄ የትና የት እየሄደ ኢትዮጵያ ሰራዊት ውስጥ በምን ደረጃ ላይ እንዳለ እያየ ነው። ቀላል ነው። ኢትዮጵያ ሰራዊት ኢትዮጵያ ጄኔራሎችን ወይም ኮንታክት ያላችሁ በተለያየ አጋጣሚ ሴፍ በሆነ መንገድ አናግረዋችሁ አማራ ክልል የብልጽግና ፓርቲ እና መዋቅሩ ፈርሶ፣ እኔ ጥሩ ነው የሽግግር መንግስት አማራ ክልል ላይ በመታጠራቸው ፖዘቲቭ ነው። እንኳንም በአማራ ክልል ታጠራችሁ ይሄን ነበር ስንነግራችሁ የነበረው ብያለት። ከነዘመን አንጻር እኔ የዲያስፖራ ጄኔራሎች የጻፉት ነው ብዬ ስለማ ሴም ስትራቴጂክ አይከተልም ነበረ። ተመክዱና እንዲህ አድርጎ የኢትዮጵያን ህዝብ ያታለሉ ዲሲቨር። ለዚህ ነው ዲሲቨር የጉምጠራው አሳች አታላይ እኔ አብይ አህመድ ስልጣን ላይ ሲወጣ ወደ ነጤ መለሳለሁ ቁጭ ብዬ ከቤተሰቦች ጋር አይ ነበር እና ባንዲራ ሲቀበል ጎንበስ ብሎ ለቤተሰቦች የምናልባቸው ርስ ይ ማለት ነው። ሱፍ የለበሰ ተኩላን ማያ እኔ እያየሁት ያለው ከዚህ በታች ሱፍ ነው የሚታየኝ፣ ከዚህ በላይ ግን ተኩላ ነው የሚታየኝ። አባቸው ባደ ሆይና አያችሁት ሳቀ ደግሞ አለ አያችሁት፣ ይሄን አታላይ አያችሁት፣ ይሄን አጭበርባሪ እንደዚህ አርጎን ህዝብን ያታለለው ምሬ ወዳጆውን ጠርቼ ዋና ግሮ መጽሐፉንም ላውቅ ይችላል፣ ጊዜቱንም ላውቀው ይችላል። መሳፍንት የሚባለው የጎንደሩ እነ ዘመነግ ያለው ሰውዬ እንደውም የመጀመሪያውን ስቴትመንት ማን በሚችል አይመስለኝም ሌሎችም ሌሎችም ማለት ነው ስለዚህ መሬት ላይ ያሉት ሌላ ናቸው መግለጫ ጸሐፊዎቹ ሌላ ናቸው የውክልና ጦርነት ነው የምንለው ለዚህ የዲያስፖራ ጀነራሎች ነው የሚመሩት የምንለው ለዛ ነው ሲግናል ላይ ደውሉላቸው ለምሳሌ የማይጠረጠር ቁጥር ላይ ደውሉላቸው እነሱ አብይ ጠልፈናል ብሎ የማያምኑ ይነግሯቸዋል የምር ነው የሚነግሯቸው ያሉበት ሁኔታ ላይ ይሄ መንግስት በምን ደ- የት አካባቢ ቆሞ እንዳለ ማንን ተማምኖ ቁጭ ብሎ እንዳለ። ደግሞ የሚቀጥለው ምርጫ እየመጣ ነው። ምርጫ አላሸንፉም ካለ፣ ፈተና ውስጥ እገባለሁ ካለ፣ ደስፕሬት ከሆነ ሄዶ ዘጭ ብሎ አንድ ጦርነት ውስጥ ሊከፍት ይችላል። ምንም ጥርጥር የለውም። አሸንፋለሁ ብሎ ሳይሆን ቢያንስ አማራጭ የለኝም እና የሆነ ኬስ ውስጥ ገብቼ ጊዜ ላራዝም እችላለሁ ብሎ ካሰበ ማለት ነው። የዶክተሮች ጥያቄ ወደኋላ የሚመለስ አይደለም። የሌሎችም ጥያቄ አጠቅላይ የኢትዮጵያ ሕዝብ ጥያቄ የተነጠለ ነው የምንለው ለዛ ነው። የመጥፋት አደጋ አጋጥሞታል። ምክንያቱም እየፈረሰ ነው። ፈራርሶ ወላልቆ ወላልቆ ወላልቆ እያለቀ ነው። ጎንደር ከሞላ ጎደል ፈርሷል። ሶስት ክፍለ ጦር ነው ምናምን ብሎ ያደራጁት አልኮ ለቆ ገብቷል። ወደ መንግስት ንወያይ ሰላም ብሎ ማለት ሌሎች ቦታዎች ላይም ተመሳሳይ ነገር ነው። ግን ተመልከቱ፣ የአጭበርባሪ ምን እያለ ይነግረን እንደነበረ። የመጀመሪያው ፈሪ፣ የመጀመሪያው ያልተማረ፣ የመጀመሪያው እውቀት የሌለው መሪ አንተ ነህ አብይ አህመድ ሰሜኑን እንዲያጠፋ ደግሞ የሰሜን የአብይ ትግሬዎች የአብይ አማራዎች አሉት ከሱ ጋር ሁነው አደይ እንደሚያርዳቸው ማለት ነው ለጣዋወቱ የሚሰዋቸው እነጌታቸው ይሆናል እነተመስገን ጥሩ ነው ይሆናል እናገኘው ተሻገር እነ ማነው የሚባለው እሱማ ጥሩ መስዋዕት ነው የሚሆንለት እንደውም ዳንኤል ክብረት እነሱ ነው መጨረሻ ላይ ርብራብ አድርጎ ለሚያመልከው አምላክ መስዋዕት የሚያቀርባቸው መዋቅሩ ወላልቆ ወላልቆ እንደ ድሃ አጥር ይባላል የድሃ አጥር ሆኗል መዋቅሩ ተነቅሎ ተነቅሎ ተነቅሎ የሆኑ ምሰሶ ሰዎች ብቻ ነው የቀሩት ይሄ ምሰሶ ማደጋ ላይ ነው ያለው እነዘመነ ከነ ኢሳያስ ጋር ተገናኝተዋል ከሻቢያ ጋር ተገናኝተዋል ከቲፒኤልኤፍ ጋር ተገናኝተዋል። ስለዚህ ነው ከመንግስት ጋር መደራደር ወሳኝ የሚሆነው። አንድ ሜዲካል ዶክተር ወጣ ብሎ ለምሳ የምትሆን ደሞዝ 80 ዶላር፣ 90 ዶላር ማት ሞላ ደሞዝ እየተከፈለው የዩኒቨርሲቲ ረዳት ፕሮፌሰር እገሌ ዶክተር እገሌ እየተባለ 150 ብር ማት ሞላ ደሞዝ እየተከፈለው ልጆቹን ቤተ ከራይቶ ማኖር የማይችል ልብስ መቀየር የማይችል ደህና ምግብ መመገብ የማይችል ጭራሽ መሰረታዊ የአንድ ሀውስ ሆልድ እንትን ማሟላት የማይችል ሰውየው ቪዥን የሌላቸው ይላቸዋል። በየሆስፒታሉ ቆሞ እያደረ ተማሪዎች ሲያስተምር ብሎ ሌሊት ሰርጀሪ ላይ ስንት ስራ ላይ ተሰማርቶ የሚያድር ዶክተር ቪዥን የሌላቸው እያለ ሲሳደባቸው እንደማየት ከባድ ነገር የለም ተመልካቾች። በእርግጠኝነት እነ ዘመነ ዛሬ ቅድመ ሁኔታ ቢሉ እየተመቱም ስለሆነ ሰተት ብሎ ወደ ድርድር ሊመጡ ይችላል። እኔ እኔ ከይቅርታ ጋር አሉ ብዬ ለማለት እየከበደኝ ነው እንደ ድሮ አካባቢ ተቆጣጥረው እንደዚህ ምናምን ያለ አልመሰለኝም። መንግስት እየሄደበት ያለው መንገድ እያጠፋቸው ነው ያለው። ስፖንሰር የሚደረገው የአብይ ጦርነት በአረቦቹ ነው። ገንዘቡንም መሳሪያውንም ምኑን ስፖንሰር የሚያደረገው ፈንድ የሚያርገው ማነው? አረቦቹ ናቸው። የአረቦች ውጊያ ነው አብይ አህመድ እያደረገ ያለው። የአረቦች አሽከር ስለሆነ፣ የአረቦች ተላላኪ ስለሆነ እነሱ የሚፈልጉትን ለመስራት ነው። ብልጽግና የሚግባባበት የስራ ቋንቋ የብልጽግና የስራ ቋንቋ ውሸት ይባላል። ሌላ ብልጽግና የሚግባባበት ቋንቋ ብልግና ይባላል። ሁለት ቋንቋ ነው የሚያወጡት ውሸትና ብልግና። ሄዶ ሄዶ የዲያስፖራ መዋቅር ነው እየሆነ ያለ ትልቁ ነገር። ለማጠቃለል የፋኖ ሁለቱም ቡድንም አደጋ ውስጥ ወድቀዋል። ስለወደቁ ትንሽ አሜሪካ ስትመጣ እንዴ ብሎ ይሄ ቶሎ ብሎ ለመነሳትና በቃለን እኮ በህይወት አለን፣ አሁን አሜሪካ አስታወሰችን የሚል አይነት ስሜት ነው የማየው። ይሄ እኮ ላይ ተመልካቾች ተፈራዋልዋ ሲመራው የነበረ የስፔስ ሳይንስ እንጦጦ አካባቢ ያለው የተፈራ ዋልዋ ፕሮጀክት ነው እሱ። እንደዚህ አይነት ፕሮጀክት ልክ የራሱ ህዳሴ ግድብ። አሁን ህዳሴ ግድብ ሪቫን ለመቁረጥ እኮ እንዲህ ቋምጧል እኮ ብ ጠቅላሚ አሁን ቋምጧል። ከዚህ በፊት ግን ምናለው ታውቁታላችሁ፣ ያ ቪዲዮ እናምጣው እንዴ። ለፕሮፓጋንዳ ነው ህዳሴ ግድብ የተገነባው ኢህአዴግ በሱ ቋንቋ ማለት

አገልግሎት እንዲሁ ተብሎ የተገነባ እኮ አይደለም ብሎ ወደ እንደመጣ ነው ያበሻቀጠው። ኢንጂነር ስመኘውን ቤተ መንግስት አጥፍቶ ሄዶ አስከሬን መስቀል አደባባይ ቁጭ አረገው። መስቀል አደባባይ የእሶ የሰማ ነው። በኋላ በንግራሽ ላይ አሁን ነው ሰሞኑን የሰማሁት። አልሰማው ነበር። የእነ እስክንድር ድርጅት መሬት ላይ ረግጧል ብዬ ስለማስብ መግለጫቸውም የመሬት መግለጫ ነው። ዲፈረንሱን በደንብ ሰውዬ ስለነዘመነ ስናወራ የነዘመነ መግለጫ የዲያስፖራ ጀነራሎች መግለጫ ነው። ምንም የሚያያዝ ነገር የለውም። ከነዘመነ ከሌሎች ከሌሎች ጋር እዚህ ውጭ ያሉት ነው የሚወስኑት። ዓለምን ያሳተበት መንገዱ ነው። አሁን ግን ያልበላው ያኔ ሰርቶለታል። አሁን ግን የተበላ ቁብ ነው፣ የተበላ ጌም ነው። ትናንትና ያደረገው ነው እየደገመው ያለው። ኢትዮጵያ ማሸነፍ አይቻልም ኢትዮጵያን ማሸነፍ አይቻልም። እኔ እኮ የሚገርምህ አብይ አህመድ ለእሱ ኢትዮጵያዊነትን የሰጠው ማን ነው? እሱ ኢትዮጵያዊ ሌላው ኢትዮጵያዊ ያልሆነ ማን ነው? እሱ ኢትዮጵያዊ ያ ሲጀመር አብይ አህመድ ኢትዮጵያዊ ነው? አብይ አህመድ ኢትዮጵያዊ አይደለም። የኢትዮጵያ ስነ ልቦና፣ የኢትዮጵያ ባህሪ፣ የኢትዮጵያ ስነ ምግባር፣ የኢትዮጵያ ቫልዩ የሌለው ኢትዮጵያ ውስጥ ያደገ ባዕድ ፍሬ ነው አብይ አህመድ እንደ አብይ አህመድ አይነት ኢትዮጵያ ቅላት እነ እስክንድር ጋ ግን መሬት ላይ ድርጅትም አለ። የመሬት ላይ ያለ ውሳኔ ነው የእስክንድር ውሳኔ። ወደ እነ ዘመነ ጋ ስትሄድ መከላከያው ውጣ ትላለህ። ምንድን ነው ምንድ ነው መከላከያው? እንዴት ነው? ለምንድን ነው የሚወጣው? ኬትስ ነው የሚወጣው? ለማናስረክቦስ ነው የሚወጣው? ከክልሉ ውጭ ስለሚኖር አማራ ዛሬ ነው የገድዳቸው ስመኘው ቤተ መንግስት እንደተገደለ እኔ አላውቅም ነበር። እስከዛ ቤተ መንግስት ገሎ አጃቢዎቹን ጭምር ገሎ ቁጭ አረገ። ወደ መስቀል አደባባይ ሄዶ ጥሎት ሄደ እና መጨረሻ ላይ አሁን ህዳሴ ግድብ እኮ የኢትዮጵያ የመጨረሻ እንትናችን ነው ይላል። አገር አጥፎ መጨረሻ የመጨረሻ አይኑን እያወዛወዘ ደሞ አይኑ ያወናጭፋ ከግራ ወደ ቀኝ ምን አይነት ምን አይነት ዝቅጠት ነው አልኩ። ምን አይነት ዝቅጠት ነው? አሁን ገባኝ፣ እኔ ገባኝ። አሁን መጨረሻ ለምን አብይ አህመድ የአብይ አህመድ አገልጋይ ውሻ ሆኑ እንደቀረ ማለት ነው እና ሞቻ አድራለ ብሎ ከህዝብ ጋር እልህ ተጋብቶ ሶስቶች ናቸው፣ አራት ሰዎች ናቸው፣ ስልጣን ይፈልጋሉ ምን ጉዱ ግን ሌላ ነው። ጉዱ ሌላ ነው። የአብይ አህመድ ተራ አገልጋይ ሆኖ ስንት ነገር ክልሉ ውጭ የሚኖረው አሞራ አማራ በሚኖርባቸው አካባቢዎች ላይ ሲሰርቡና ሲያሸማቅቁ እንዳልኖሩ የዚህን ህዝብ ልና አደጋው ሲጥሉ እንዳልነበር ዛሬ ተነስቶ የክልሉ ውጭ ያለው ስላለ አማራ ይንቆረቆራል፣ በክልሉ ውስጥ ያለው አማራ እረፍት አሳጥጠውት እያለ ማለት ነው። ንጉሳዊ ስርዓት ዜጎችን እንደ ቁስ ያዘ ስነልቦናው የኢትዮጵያ አይደለ፣ አመለካከቱ የኢትዮጵያ አይደለ፣ አነጋገሩ ኢትዮጵያ አይደለ፣ ስርዓቱ የኢትዮጵያ አይደለ። ከኢትዮጵያዊነት በፍጹም የተጣላ ነው። አብይ አህመድ ማን ነው እሱ ኢትዮጵያዊ ያደረገው? ኢትዮጵያዊነት እኮ የሚያደርግህ እኮ ብዙ ነገሮች አሉት ባህላችን ስርዓታችን፣ አስተሳሰባችን፣ አመለካከታችን። ምንም አይነት የኢትዮጵያዊነት ነገር ውስጡ የሌለበት ሰውዬ እኮ ነው። እኔ አሁን አብይ አህመድን አማርኛ ሳይናገር ሰዎች ቢያሳዩ በፍጹም ይሄ ሰውዬ ኢትዮጵያዊ አይደለም ነው። ምክንያቱም ባህሪው፣ አደራረጉ፣ ስርዓቱ፣ አነጋገሩ የሚያደርገው ነገር በሙሉ ከኢትዮጵያዊነት የተጣላ ነው። ከኢትዮጵያዊነት የተቃረነ ነው። እንደዚህ ያለ ባህል የለንም። እንደዚህ ያለ ስርዓት የለንም። እንደዚህ ያለ አመለካከት የለንም። ዜጎቹን እንደ ባሪያ ሲሸቅጥ የነበረ ስርዓት፣ ዜጎቹን ቅኝ የገዛ ስርዓት፣ ዜጎቹን ሲጨፈጭፍና ሲያሰቃይ የነበረ ስርዓት ንጉሳዊ ስርዓቱ እንዴት ነው? እነ እስክንድር ነጋ ማየት የሚፈልጉ ከሃምሳ ዓመት በፊት ኢትዮጵያ ውስጥ ዛሬ ያለው ህብረተሰብ የተሻለ ኑሮ ይኖር ነበር። እንደ ባሪ የሚሸቀጥበት ንጉሳዊ ስርዓት አልነበረም። የንጉሱ የግል ንብረት አልነበረም። ጌታቸው ያስፈራራል እና ጀማሪ ፎካሪ ደሞ ጀማሪ ፎካሪ ማለት እሱ ሲኒየር ፎካሪ ነው። ጌታቸው ጀማሪ ፎካሪ ማለት እኛ እንፎክር ነበር ማለቱ ነው። እንኳን ሄድኩኝ እንኳን አስመራ ሄድኩኝ። እነዚህ ሰዎች አሁን እንቡርንቡር ይላሉ፣ ሚዲያ ላይ የወጡ እንቡርንቡ ተራ የአብይ አህመድ እንትን ሆኖ ፕሮፓጋንዲስት ሆኖ እነ ዳንኤል ክብረትና እነ ሌላ ኃይለ ማርያም ተክተው በየተራ ይመጣሉ። አሁን ካሳ የጨመዳን ተክቶ ያለው ዮሐንስ ገረመስቀል ነው። እኔ ዘምታለሁ ያ ድንጋይ ስር ያለው ከድንጋይ አውጥቶ እዛ መመታት አለበት ሲለ ነበረው። ዮሐንስ ገረመስቀል ደሞ በምርኩስ ስቱዲዮ መጥቶ ለሻያ ሲሆን ማለት ዘምታለሁ ነው እና በመግለጫቸው ስለ እኔ

እንዳንተ አይነት አጭበርባሪ ገጥሞት አያውቅም። የኢትዮጵያዊነት ባህሪ የሌለው ኢትዮጵያውያኖች፣ አንተ በምታታልለው በምትዋሸው ባጭበረበርከው ባስመሰልከው አይነት ገጥሞት አያውቅም። ባህላችን ስለ አይደለ እነዚህ ከተመለሱ ደ የምትደራደሩ ለምኑ ነው? ምን ለማግኘት ስልጣኑን? ወሰድክ አርሚውን ከክልል አስወጣ፣ ክልሉ መንግስት አፍርሰ፣ ፓርቲው ጓዙን ተገልሎ ከክልሉ እንዲወጣ አደረግ። ይሄን ሁሉ ነገር ከተሟላለ ምንድነው ድርድር የምትፈልግበት ምክንያት? በቃ ኦልሬዲ መንግስት ቃል ድርድር አልደራደርም ነው ያልካ። ማን የሚባል አካል እገሌና እገሌ ሆነን እገሌን እንመታለን ከአልን ግን ስህተት ነው ነው ያለው? ማን የሚባል ኦን ሬኮርድ አምጣ እስኪ። ጥርጣሬ ነው፣ ሀሜት ነው። ሀሜት ቁብ ነገር አይሆንም። ሀሜት እንደ ፖለቲካ አይተነተንም። በቁም ነገር ሳብስታንቲቭ በሆነ ነገር ላይ እንነጋገር። አምጣው፣ ተው። ይሄ የትናንት ቆሻሻ እንትራቸውን፣ ይሄ ማለት አንዳንዴ ማለት ያፍራሉ እኮ ያፍራሉ። ይሄ ነገር የምሬን ነው። ይሄ ኃጢያት ነው ለነሱ። ጀራል ዮሐንስን ማን በለጠው መሰላቸው? ጃሉድ በለጠው። ጃሉድ ብሪሊያንት ነው ጃሉድ። እነዚህ የኤርትራ ትግሬዎችና የትግራይ ትግሬዎች እኮ ከቸገራቸው አንድ እንደሚሆኑ አንድ ቀን አጣቀሙ ይሏል። እውነት ነው ይሆናሉ። ይሏል ያ ማን ነው የሚባለው ሙዚቃኛ፣ የሙዚቃ ባለሙያ። እውነት ነው ጃሉድ። እብድ እንደ እብድ ነው የሚያዩት። ጀራል ዮሐንስን በለጠው የምሬ ነው የኢትዮጵያዊነት መገለጫችን አንተ ያሳየህን ባህሪ ስላይደለ ሰው አመነ ምክንያቱም ዊ ኔቨር ሲን ሰች ቲንግ ላይ አንተ እንዳደረግከው ሰው ያዘነለት ለዚህ ነው እግ ተመልከቱ ይህን አጭበር ባህሪ የኢትዮጵያ ስማ እንዴት እንዳታለለ አብይ አህመድን የማታስወግድ ኢትዮጵያዊ ኢትዮጵያዊ አይደለም እንደዚህ ያለ እርግማን በዘመናችን አይተናናቅ